እንደ ሀገራችን የምሰራላት ሴትዮ ወልዳ ነው ማለት ነው። ገንፎ ማለት ነው። እንደ ሀገራችን በዛ አሲዳ ነው ያሉት። ብስሚላ ቋረግበት አለሁ ከወጣ ብሎ መቅረት አላ ስብሃኑ ታላ ይጠብቃችሁ። እንሻላ ዛሬ ደግሞ የማሳያችሁ አሲዳ አሰራር እንሻላ። ድምልህ ጨው ማለት ነው እናደርግበታለን። እንሻላ

ነው ማለት ነው። በርበሬ ያረቁበት ስጋ ብቻ ነው። ከዛ ትንሽ ቀረፋ ታደርጉበታላችሁ ማለት ነው። በጣም ነው ጣዕም የሚሰጠው ቀረፋው ማለት ነው። ዝብዳው ላይ ያድርጋችሁ፣ ከዛ ከዝብዳው ጋር አንድ ላይ መማሰል። ለገንፎ ጣዕም ይሰጠዋል። ነገሩ በርበሬ ይችላል።

እንግዲህ በደንብ አድርጌ አሸዋለሁ ማለት ነው። ሻላ ብስምላህ ብስምላህ አልቀረኩላችሁም እንጂ ሁልጊዜ ነው የምሰራው ማለት ያኔ፣ ሁልጊዜ ሳይሆን እንደዚህ በሶስት ቀን በአራት ቀን በአምስት ቀን እንደዛ ያኔ እንዳገራችን እናርገ ነው የምሰራላት። በጣም አልጣማት ትበላለች ማለት ነው።

ትንሽ ቀረፋ ታደርጉበታላችሁ ማለት ነው። በጣም ነው ጣዕም የሚሰጠው ቀረፋው ማለት ነው። ዝብዳው ላይ ያርጋችሁ ከዛ ከዝብዳው ጋር አንድ ላይ ማማሳል ማሰል ለገንፎ ጣዕም ይሰጠው ሀዘን ነገሩ በረበረች